ሰሪ፣ ልጆች ሰርተው እንዳበሉኝ አታውቂም እንዴ ብላታለች ማለት ነው። እና ወይዘሮ ሜላት ለምንድነው ነው ሀና ላይ እንደዚህ ጸባይዋ የተቀያየረው ማለት ነው። እኔ ቪዲዮ ባልሰራም ከዚህ በፊት ወይዘሮ ሜላት ለሀና በጣም እንደምታዝንና እንደውም ስለ ልጇ ሰላምዬ ጉዳይ በጣም የምታማክራት እንደሚስጥረኛዋ ነበረች ማለት ነው። አሁን እንግዲህ 16 ዓመት ሲያፈላልጓት የነበረችው ልጃቸው ልጃችሁ ነኝ ብላ የመጣችው እርግብ እዛ ጋር እሷ ተመጣች ነገሮች ተቀያይረዋል ማለት ነው። እና እንግዲህ አቶ መስፍንም መጥቶ ያው ዲኤንኤን ሰጥተዋል። እንግዲህ ያው አቶ መስፍንም ምን ብሏት ነበር? እዛኛው ቪዲዮ ላይ ሜልዬ ለልጆቹ ለምን ለየግላቸው ክላስ አይኖራቸውም ብሎ ሲላት፣ እንዴ አንተ እዚህ እኖራለሁ ብለክ እንዳታስብ ዲኤንኤን ውጤት ተመጣ በኋላ ትሄዳለክ ብለዋለች ማለት ነው። ስለዚህ ደግሞ ሀና ሀና እርግብ፣ ለምንድን ነው የተነጋገሩት? እርግብ ለምንድን ነው ሀናን ገረድ ብላ የሰደበቻት ማለት ነው። እና ሀና ብላታለች ማንነቴ መንጠቅ አትችም፣ ፎቶዬን እና መስቀሌን ግን ነጥቀሻል። እኔ እዚህ ቤት የገባሁት ለጥቅም ፈልጌ አይደለም። በጣም ምርጥ ቤተሰቦች አሉኝ። ለጥቅም የገባሹ ግን አንች ነሽ። ለማንኛውም ውጤቱ ሲመጣ ምን እንደሚውጥሽ ታያለሽ፣ ያኔ ብላታለች እንዴት ብትንቄ ነው እንደዚህ የምትስቂብኝ? ብላት እንግዲህ ተናግራታለች ማለት ነው እና ያው እርግብም እዛ ቤት እንግዲህ ያው ልጅ ልጅ ነኝ ብላ ስለመጣች ሀና ደግሞ ሰራተኛ ስለሆነች በጣም የተናገረቻት ትገኛለች ማለት ነው እና ሰላምዬ እንግዲህ ሀና ስላልመጣች ምግብ እንዲሰሩ ወደ እርግብ ክፍል በገባች ጊዜ የተኛች አስመስላ ልክ ሰላም ስትገባ ስልኳን ጥላ ለጥ ብላ ነበረ። እቺ ጋንድያ ምን አይነቷን ጋንድያ ነው ያመጡብኝ። እርግብ ተነሽ ቁርስ እንስራ፣ ሰዓቱን አይተሸዋል እንዴ ብላ ስትላት፣ ለምንድን ነው እኛ የምንሰራው? ምን በወጣን ሰራተኛዋ አትሰራም እንዴ ብላ ብትላትም፣ ሰላምዬም ሀና አልመጣችም ተነሺ። እሷ እስከምትመጣ ታዲያ በህራ መሞት አለብን ወይ ብላታለች ማለት ነው። ለምንድን ነው እስካሁን ያልመጣችው? ብላ ስትላት፣ ሰላምዬም እሱን እሷ ስትመጣ ብጠይቅያት አይሻልም? ቤተነሻሁ ምን ትመስላለች ብላት፣ እንግዲህ ጥላት ወታለች ማለት ነው። እና እርግብም እሺ ምን አደርጋለሁ እያለች እንግዲህ ተነስታ አብረው ምግብ ቁርስ ሊሰሩ ሄደዋል ማለት ነው። እዛ ቤት እንግዲህ የሜላት እናት ወይዘሮ ባዩሽ መተዋል ማለት ነው። ወይዘሮ አስቴር መታለች ማለት ነው። እና ያው ሰላምዬ ኪችን ነበረች። ድምጿን ስትሰማ አስቴር ብላ እንግዲህ ሮጣ ሄዳ ተጠምጥማባታለች ማለት ነው። በተጠመጠመችባት እንዲህ እንደዛ ነው እንደምትጠሪው አያቴ ናፍቀሽ ነበር ብላ በተባባሉ በኋላ እንዴት ነኝ አምሮብኛል? ከሳ ወፈርኩ ብላ ስትላት አንቺ ኮ የሚያምርብሽ ስትወፍሪ ነው ብላታለች። እንግዲህ ሰላምዬ ጣው ወልጄ እኮ ነው አለቻት። እንዴ ልጁ ውስጥ ስትላት፣ አይ አያቴ ልጁማ ከአባቱ ጋር ትምህርት ሄዷል፣ አሁን ይመጣል ብላታለች። ለዚያው አባት አለው ብላታል። እንዴ ታዲያ ያለ አባት ይወለዳል እንዴ? ለዚያው የብረት መዝጊያ የሆነ አማች ነው ያመጣሁልሽ እላታለች ማለት ነው። እና እኔ እኮ ሆስፒታል መግባትሽን ሰምቻለሁ ነካ ወልደሽ ነው ታመሽ መስሎኝ፣ አላለችም። እንግዲህ ይህን እያወጉ እያሉ ሀንዬ መታ ነበር ማለት ነው። እና ሐሴት እንዴት ነሽ ልጄ፣ ደህና ነሽ ብላ አሁንም አልተቀየርሽም፣ እንደዛሁ እንደ ልጅነትሽ ነሽ። ምንም የተቀየረ ነገር የለም። ምን አይነት የተባረከ መልካም ቤተሰብ ቢያሳድግሽ ነው። ሁለ ነገር ሽኮ አልተቀየረም ብላታለች ማለት ነው እና እንግዲህ ሰላምዬ እንደ አስቴር ቀረብ ብለሻት ብታያትማ ሃና እኮ በጣም ጥሩ ልጅ ናት ብላ ስትላት እንደ ሰላምዬንም እወዳታለሁ ጥሩ ልጅ ናት ብላታለች ለወይዘሮ አስቴር። እንግዲህ ወይዘሮ አስቴር ምን ብላለች? አውድ ከአንቺ ጋ ስተው ተዋለች፣ ያው ታላ ብላ አሸሻት። ለዚያውም እንደዚች አይነት ሞኝዋን አግኝተሽ ብላታለች ማለት ነው። እኔ ሰው አበላሻለሁ እንዴ እያለቻት ነበር ማለት ነው። እንግዲህ እንደዛ እያወሩ እያሉ እኔ እኮ እኔ ስትል ምን ሆነሻል ልጄ? ምን ሆነሽ ነው ብላ ስትላት፣ ሰላምዬም አይ ሀና እኮ ልማዷ ነው እንደዚህ መርበትበት ብላታለች ማለት ነው። እንግዲህ ወይዘሮ አስቴር ሀና ሕፃን ሆና እዛ ቤት በምትሄድ ጊዜ እንዴት አድርጋ እንደምታስተናግዳት በሀሳቧ መታባታለች እና አቮካዶ ይዛላት መታ። አያቴ ምንድን ነው እና ማ እንግዲህ ሀኒዬ፣ እንዲ አያቴ አቮካዶ እንደማልበላ እያወቅሽ ነው እንዴ ዘሽልኝ የመጣሽው በቃ ልወድሽ ብላ ስትላት፣ እንዴ ልጄ ብላ ሙዝ ሰታታለች ማለት ነው። አቮካዶ ለሰላምዬ ሙዙ ደግሞ ለአንቺ ነው ብላት፣ እንግዲህ ያኔ ከሀሳቧ ውስጥ ራሱ አልወጣችም ማለት ነው። እንግዲህ ሜላት ወይዘሮ አስቴርን እናቷን ሰላም ካለች በኋላ ስልክ ላውራ ብላ ወደ ክፍሏ ሄዳ ስትቆይባት እንደ ሜልዬ ምን ነው ቆየሽ እኮ ብላ ስትላት፣ አይ ዛሬ ዶክተሩ ጋር ቀጠሮ ስላለኝ ደውሎሊ ነበር። አንቺ ስለመጣሽ መቅረቴን እየነገርኩት ነው ስለ ዲኤንኤኑ ውጤት ብላታለች ማለት ነው። እና ግድ የለሽም አትቸኩ፣ ወይዘሮ ሜላት ተረጋግተሽ አስቢ ብላታለች ማለት ነው። አይ ስለ ሀና የሆነ ልታውርኝ የመጣሽው አልሰማሽም? አስራ ስድስት ዓመት ስፈልጋት የነበረውን ልጄን አግኝቻታለሁ ብላት እንግዲህ ጥላት ወጥታለች ማለት ነው እና እንግዲህ ዶክተሩ ለወይዘሮ ሜላት ደውሎላታል። እሱም ስለ ሀና አባት ጉዳይ ሊያወራት እንደፈለገ ነግሯታል ማለት ነው። እሷም ምንድን ነው ምን ሆኑ። ያልተፈጠረ ችግር አለ ወይ ነው? ውጤቱ ደረሰ ብላ ነበር። ውጤቱማ አሁን እንደማይደርስ ተነግሮሻል። ወይዘሮ አስቴር ግን ትንሽ ስለ ሀና አባት ስለ ሕክምናው ያለውን ነገር አንቺ ማወቅ ስላለብሽ እንድታውቂ ነው ብሎ ቢላትም እንዴ ታዲያ ይሄን እኮ ለሀና ትነግራትም እንዴ ብለዋለች። አይ አንቺ መስማት አለብሽ ብሏታል ማለት ነው እና በቃ ነገ ወደ ስራ ስመጣ በዛው እመጣለሁ ብላለች። እንግዲህ እሱንም ዶክተሩ ደውሎልኝ ነበረ ስለ አባትሽ ጉዳይ ብላ ስትላት ሀኒዬ እንዴት ምን አለ ብላ እንግዲህ ተደናግጣለች ማለት ነው እና